አርዕስተ ዜና። በ2017 ዓ.ም ምህረት በመላው ኢትዮጵያ ካሉ የጤና ተቋማት በዱቤ መድኃኒት ገዝተው ያልከፈሉት 1.5 ቢሊዮን ብር መኖሩን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። ጤና ተቋማት ውል በገቡበት መሰረት ክፍያዎችን መፈጸም ካልቻሉ አካውንታቸውን እንዳይንቀሳቀስ እስከማገድ የሚሄድ በመሆኑ በጊዜ እንዲከፍሉ ጥሪ ቀርቧል። ተጨማሪ ይዘናል። ከስደት ተመላሾች የመቋቋሚያ ገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ መልሶ ማቋቋም እንዳልተቻለ ተገለጸ። በሰው መነገድና በሕገ ወጥ መንገድ ለስራ ወደ ውጭ ሀገሮች መላክን ለመከላከል በወጣ አዋጅ መሰረት እንዲቋቋም ለተደረገው ፈንድ አዋጁን ለማስፈጸም የሚያስችል ደንብ በሚኒስቴሮች ምክር ቤት መጽደቅ ባለመቻሉ ፈንዱን ወደ ስራ ማስገባት እንዳልተቻለ ተገልጿል። እንነግራችኋለን። የጠቅላይ ሚኒስትሩ ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነው የግብርና ግብአት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታወቀ። በዚህም አዲስና የተጠናከረ አመራር የጠቅላይ ሚኒስትሩ ጽሕፈት ቤት የሀገሪቱ ዋነኛ የግብርና ግብአት አቅራቢ የሆነውን የኢትዮጵያ ግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል ተብሏል። ለአስር ቀናት ያህል ወደ ጎዳና ሳይወጡ ከቆዩ በኋላ ወጣት ሞሮካውያን በዋና ከተማዋ ራባት በሚገኘው ፓርላማ ፊት ለፊት ተቃውሟቸውን ቀጥለዋል። ተቃዋሚዎቹ ጥያቄዎቻችን በቃላት ብቻ ሳይሆን በተጨባጭ ምላሽ እስካገኙና ወጣቶችን የሚያረኩና በየቀውን የምንከፍለውን መስዋዕትነት ጠቃሚ እንደሆነ እንዲሰማን የሚረዱ መፍትሄዎችን እስከምናገኝ እንቀጥላለን ብለዋል። ትሰሙታላችሁ። ፕሬዚዳንት ዶናልድ ትራምፕ የጋዛ የሰላም ስምምነት ጸንቶ ይቆያል ሲሉ አስታወቁ። ፕሬዚዳንቱ ይህንን ያሉት የእስራኤል መከላከያ ኃይልና ሐማስ የሰላም ስምምነቱ ተጥሷል በሚል እርስ በርስ ከተካሰሱ በኋላ ነው። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነ ስርዓት ዛሬ ሰኞ ከቀኑ አስር ሰዓት እንደሚፈጸም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ስርዓተ ቀብራቸውን ለማስፈጸምም ኮሚቴ ተዋቅሮ እየተሰራ እንደሚገኝ የተገለጸ ሲሆን ኮሚቴው ከቤተሰቦቻቸው ጋር በመነጋገር በወሰነው መሰረት አጠቃላይ መርሃ ግብሩን አሳውቋል። በዚህም መሰረት ሰላተል ጀናዛው ከቀኑ ስድስት ሰዓት በዙሁር ወቅት ላይ ለ40 ዓመታት ባስተማሩበት ፒያሳ በሚገኘው የኑር በኒ መስጂድ ይሰገዳል። ከቀኑ ስምንት ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ መንግስት ፊዎች በተገኙበት የሽኝት ፕሮግራም ይከናወናል። ከቀኑ 10 ሰዓት ደግሞ የቀብር ስነ ስርዓታቸው ይፈጸማል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ሕመም በሕክምና ሲረዱ ቆይተው በትናንትናው ዕለት ከዚህ ዓለም በሞት ተለይተዋል። ጤና ተቋማት 1.5 ቢሊዮን ብር እዳ እንዳለባቸው የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። በ2017 ዓ.ም በመላው ኢትዮጵያ ካሉ የጤና ተቋማት በዱቤ ከአገልግሎቱ መድኃኒቶችን ገዝተው ያልከፈሉት 1.5 ቢሊን ብር መኖሩን የአገልግሎቱ ምክትል ዋና ዳይሬክተር አቶ ሰለሞን ንጉዜ ተናግረዋል። አቶ ሰለሞን አገልግሎቱ ከዚህ ቀደም መድኃኒቶችን በዱቤ ለጤና ተቋማት የመስጠት አሰራር እንደነበረው አነስተው ተቋማቱ በጊዜ የወሰዱትን ዱቤ መመለስ ችግር እንዳለባቸው አነስተዋል። ይህንንም ችግር ለመፍታት የሚያስችል ስርዓት ነው የተባለው ውል የተገባለትን የመድኃኒት አቅርቦት አዋጅ በተወካዮች ምክር ቤት መጽደቁንና ተግባራዊ መደረግ መጀመሩን ተናግረዋል። የስርዓት መኖሩ ጤና ተቋማት ውል በገቡት መሰረት ክፍያቸውን መፈጸም ካልቻሉ አካውንታቸው እንዳይንቀሳቀስ እስከ ማሳገድ የሚሄድ በመሆኑ በጊዜ መክፈል እድላቸው ሰፊ እንደሆነ አነስተዋል። በዚህም ባለፈው በጀት ዓመት ያልተሰበሰበው 1.5 ቢሊዮን ብር የመመለስ እድል እንዳለው ተጠቁሟል። ከስደት ተመላሾች የመቋቋሚያ ገንዘብ ድጋፍ እንዲያገኙ የተቋቋመው ፈንድ ስራ ባለመጀመሩ ተመላሾችን መልሶ ማቋቋም እንዳልተቻለ ተገለጸ። የዓለም የፍልሰተኞች ድርጅት በሚቀጥሉት አምስት ዓመታት በኢትዮጵያ ለስደተኞችና መፈናቀል ምክንያት የሆኑ ችግሮችን መቅረፍ የሚያስችል የአምስት ዓመታት ስትራቴጂካዊ እቅድ ይፋ ባደረገበት ወቅት ነው የተገለጸው። በፍትህ ሚኒስቴር የብሔራዊ የትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በመርሃ ግብሩ ላይ እንደገለጹት ከስደት ተመላሾችን መልሶ ለማቋቋም ታስቦ የተዘጋጀው ፈንድ ወደ ስራ ባለመግባቱ ተመላሾችን የማቋቋም ስራ እየተከናወነ አይደለም ብለዋል። ለብሰው መነገድና በህገወጥ መንገድ ለስራ ወደ ውጭ ሀገሮች መላክን ለመከላከል በወጣው አዋጅ መሰረት እንዲቋቋም ለተደረገው ፈንድ አዋጁን ለማስፈጸም የሚያስችል ደንብ በሚኒስቴሮች ምክር ቤት መጽደቅ ባለመቻሉ ፈንዱ ወደ ስራ ማስገባት እንዳልተቻለ ገልጸዋል። ፈንዱ ቢቋቋምም ስለሚተዳደርበት ሁኔታ፣ ገንዘቡ ለተጎጂዎች የሚደርስበትን ሂደት እንዲሁም ህገወጥ የሰዎች ዝውውር ተጠርጥረው የተቀጡ አካላትን ገንዘብ ወደ ፈንዱ የሚተላለፍበትንና ዝርዝር አፈጻጸሙን የሚመለከት ደንብ ባለመጽደቁ ለተመላሾች መድረስ አልተቻለም ብለዋል ሲል ሪፖርተር ዘግበዋል። የጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያን ተከትሎ ወሳኝ በሆነው የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታወቀ። ጽህፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ኮሚቴ ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ካፒታል ዘግቧል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትሩ ጽህፈት ቤት የሀገሪቱ ዋነኛ የግብርና ግብዓት አቅራቢ የሆነውን የኢትዮጵያ ግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ይህንንም ተከትሎ የኢትዮጵያ ግብርና ስራዎች ኮርፖሬሽን እና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች ሙሉ ለሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱን የሚቆጣጠረው የኢትዮጵያ ግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስትር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክ እና የኢትዮጵያ ባህር ትራንስፖርት እና ሎጂስቲክስ አገልግሎት የመሳሰሉ ቁልፍ ባለድርሻ አካላት አባላት ነበሩት። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦች ጅቡቲ ከደረሱ በኋላ ጠቅላይ ሚኒስትሩ የካቢኔያቸውን ኃላፊ ቦርዱን በቀጥታ እንዲመሩ ሹመዋል። በአዲሱ መዋቅር የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር የሆኑት ወይዘሮ አለም ፀሐይ ጳውሎስ የኢትዮጵያ ግብርና ስራዎች ኮርፖሬሽን የዳይሬክተሮች ቦርድ ሰብሳቢ መሆናቸውን ለመረዳት ተችሏል። ለአስር ቀናት ያህል ወደ ጎዳና ሳይወጡ ከቆዩ በኋላ ወጣት ሞሮኳውያን በዋና ከተማዋ ራባት በሚገኝ ፓርላማ ፊት ለፊት ተቃውሟቸውን ቀጥለዋል። የጄንዚ 212 የተሰኘ ስያሜ የተሰጠው በበይነ መረብ የወጣቶች ስብስብ እየተመሩ ሙስናንና የኑሮ ውድነትን እንዲሁም ትምህርትና የጤና አጠባበቅ ላይ መንግስት ማሻሻያ እንዲያደርግ እየጠየቁ ነው። አንድ የተቃውሞ ሰልፈኛ እንቅስቃሴው ለባለስልጣናቱ መልእክት ያስተላልፋል። ከአስር ቀናት በላይ ቆም ብለን ብንቆይም አሁንም እንቀጥላለን። ጥያቄዎቻችን በቃላት ብቻ ሳይሆን በተጨባጭ ምላሽ እስኪያገኙ ድረስ እንቀጥላለን። ወጣቶችን የሚያረኩና በየቀው የምንከፍለውን መስዋዕትነት ጠቃሚ እንደሆነ እንዲሰማን የሚረዱ መፍትሄዎችን ማየት እንፈልጋለን ብለዋል። ንጉስ መሐመድ ስድስተኛ ከአስር ቀናት በፊት ለፓርላማው ንግግር ካደረጉ በኋላ የተደረገ የመጀመሪያው ሰላማዊ ሰልፍ ነው። ንጉሱ በንግግራቸው ወቅትም የወጣቶችን እንቅስቃሴ በቀጥታ አልጠቀሱም። ለወጣቶች የስራ እድል ፈጠራና የጤና አጠባበቅና የትምህርት ማሻሻያን በተመለከተ ሀሳባቸውን ቢሰጡም ለወጣቶቹ ግን አሳማኝ አልነበረም። እነዚህ አይነት ተመሳሳይ የወጣቶች እንቅስቃሴዎች የአፍሪካ ሀገራትን ጨምሮ የእስያ ሀገራትንም አዳርሷል። ፕሬዝዳንት ዶናልድ ትራምፕ የጋዛው የሰላም ስምምነት ጸንቶ ይቆያል ሲሉ አስታወቁ። ፕሬዚዳንቱ ይህንን ያሉት የእስራኤል መከላከያ ኃይልና ሐማስ የሰላም ስምምነቱ ተጥሷል በሚል እርስ በርስ ከተካሰሱ በኋላ ነው። በጋዛ በእስራኤልና ሐማስ መካከል የተፈጠረው ግጭት ተከትሎ ስምምነቱ ተጥሶ የእስራኤል መከላከያ ኃይል በደቡባዊ ጋዛ ራፋ ከተማ የአየር ላይ ጥቃት መፈጸሙን ትናንት ማስተዋወቁ ይታወሳል። መከላከያ ኃይሉ እንዳስታወቀው የአየር ላይ ጥቃቱ በአካባቢው ሰፍሮ በነበሩ አባላቶቹ ላይ በሐማስ ለተፈጸመባቸው ጥቃት ያጸፋ እርምጃ ነው ብሏል። የእስራኤል ጦር በይፋዊ ኤክስ ገጹ ላይ እንዳሰፈረው የእስራኤል ወ ወታደሮች በራፋይ በተኩስ አቁም ስምምነቱ መሰረት የሐማስ ታጣቂዎችን መሰረተ ልማት እያጸዱ በነበረበት ወቅት የጸረ ታንክ ሚሳኤልና የተኩስ ሩምታ እንደተከፈተባቸው ገልጿል። ጦሩ በምላሹም የሐማስ ዋሻዎችን የሚደመስሱና የቡድኑን ስጋት የሚያስወግድ የአየር ላይ ጥቃት በአካባቢው ላይ ማድረሱን ያስታወቀው በጥቃቱ ከሰላሳ በላይ ሰዎች እንደተገደሉ የዘገበው ዩሮኒውስ ጥቃቱ ሁለቱም ወገኖች እየተካሰሱበት የነበረውን የተኩስ አቁም ስምምነት ጥሰትና የቀጠናውን ውጥረት ይበልጥ ያባባሰ ሆኗል ብሏል። የእስራኤል ጦር ከስምምነቱ በኋላ ለመጀመሪያ ጊዜ በጋዛ የአየር ጥቃት መፈጸሙን ባስታወቀ ማግስትም ትራምፕ የተኩስ አቁም ስምምነቱ አልቆመም፣ በአግባቡ መተግበሩን ይቀጥላል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኮሎምቢያ አቻቸውን ጉስታቮ ፔትሮን ህገ ወጥ የአደንዛዥ እፅ ዝውውር መሪ ሲሉ ከሰዋቸዋል። አሜሪካም ለኮሎምቢያ የምትሰጠውን የገንዘብ ድጋፍ መጠን እንደምትቀንስ አስታውቀዋል። ፕሬዚዳንት ፔትሮ በመላው ኮሎምቢያ የአደንዛዥ እፅ ምርትን በከፍተኛ ሁኔታ እያበረታቱ ነው ሲሉ ትራምፕ የግል ንብረታቸው በሆነው በትሩ ሶሻል ማህበራዊ መድረክ ላይ ባሰፈሩት ጽሑፍ ገልጸዋል። ፕሬዚዳንት ፔትሮን ዝቅተኛ ደረጃ የተሰጣቸውና በጣም ተወዳጅ ያልሆነ መሪ በማለት ትራምፕ ተናግረዋል። ትራምፕ አክለውም እንደገለጹት የዚህ የአደንዛዥ እፅ ምርት ዓላማ ከፍተኛ መጠን ያለው ምርቱን ወደ አሜሪካ በመሸጥ ሞት ሞትንና ውድመትን የሚያስከትል ነው ብለዋል። አሜሪካ ለኮሎምቢያ የምትከፍለውን ድጋፍና ድጎማ ይቀንሳለን ብለዋል። ከትራምፕ ንግግር ከጥቂት ቆይታ በኋላ የአሜሪካ መከላከያ ሚኒስትር ፒተር ሄግስ በኤክስ ገጻቸው ላይ ባሰፈሩት መልእክት ፔንታጎን አርብ ዕለት ካሪቢያንን ጨምሮ በአካባቢው በፈጸመው ጥቃት ከኮሎምቢያ ቡድን ጋር የተያያዘ ጀልባን ማውደሙን አስታውቋል። በጥቃቱ የሶስት ሰዎች ህይወት ማለፉን የገለጹት ሄግሴት ጀልባዋ ከግራ አማፂ ቡድን ብሔራዊ ነጻ አውጭ ጦር ጋር ግንኙነት እንዳላትና በህገወጥ የአደንዛዥ እፅ ዝውውር ላይ እንደምትገኝ ምንም አይነት ማስረጃ ሳይሰጡ ተናግረዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሳቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ።